አሰላሙ አለይኩም ወራህመቱላህ ወበረካቱ። መችም ይሄን በፈቶ የምታዩትን ሰውዬ አብዛኛው ኢትዮጵያውያን ያውቀዋል። አምባሳደር ቲቦር ናጅ ይባላል። ሰሞኑን በሆነ ጣቢያ ገብቶ የሰጠው ማብራሪያ በጣም የሚገርም ነው። በጣም በጣም ይገርመኛል። አለ የኢትዮጵያ ምሁራኖች አለ እና ዲያስፖራዎች በሀገራቸው ላይ አለ በዘር ተቧድነዋል ፕሮፌሰር ተብሎ የኢትዮጵያ ፕሮፌሰር ተብሎ አለ ከታች ወርዶ የዛሬ ሁለት መቶ ዓመትን እየቆጠረ ተገድያለሁ፣ ተፈልጫለሁ፣ ተቆርጫለሁ ይላል። ውሎ ባደረ መሽቶ በነጋ ቁጥር ደግሞ አለ አሜሪካ ስለ ኢትዮጵያ የምታስብ ይመስላቸዋል ዲያስፖራዎች ሁል ጊዜ በየስፓልቱ እየወጡ አለ በቃ ዳውን ዳውን ሲሉ ይኖራሉ። ይሄ በጣም አፍርባቸዋሉኛል። አገሪቱ አሁን ጥሩ ሁኔታ ላይ ነው ያለችው በዘር በቧዴናቸውና በዘር መከፋፈላቸው በጣም ትልቅ ዋጋ እያስከፈላቸው ነው ያለዋል። ግን እጅግ የሚገርመኝ አለ ዲያስፖራው ነዋል። ነግቶ መሽቶ በነጋ ቁጥር አሜሪካ ስለ ኢትዮጵያ የምታስብ ትመስለኛለ ይመስላቸዋል። ሁልጊዜ እየወጡ አለ በየአስፋልቱ ባንዲራ ዘርግተው ሲጮሆ የሚውሉት አለ ማንም አይሰማቸውም እኮ ማንም አይሰማቸውም። ከዛ ብቻ አይደለም አለ ከሀገር ውስጥ ያሉትን ታጣቂዎች ብር እየላኩ ያጋድላሉ ያበጣብጣሉል። ያበጣብጣሉ አለ ከዛ ዙረው መልሰው አስፓልት ላይ አሜሪካ አስፓልት ወጥተው በየጎዳና ወጥተው መንግስት ሲሳደቡ ይውላሉ። እራሳቸው አዋተው ባጨፋጨፉት በጨፈጨፉት ንጹሃን ላይ ንጹሃን ተጨፈጨፈ ይላሉ አለ ቲመርናጅ ነው የተናገረ ሰው በተለይ ፕሮፌሰር ሆኖ አለ ፕሮፌሰሮቹ ቁጭ ብለዋለ ኢትዮጵያን በመከፋፈል ላይ ናቸው ያሉታል ፕሮፌሰር ተብለዋል። ዶክተር እኮ አይደለም ፕሮፌሰር ተብለዋል። ምሁራኖችዋል ዳያስፖራ እጅግ ነው የማፍርባቸዋል። አገሪቱ ግን ጠንካራ ናት። አገር ቤት ውስጥ ያለው ሰው ጠንካራ ነዋል። አሁን እጅግ በሚገርም ሁኔታ ለውጥ እየሰጠች ነው ሀገሪቷል። ግን ምሁራኑ እጅግ የሚያሳፍር ነው። ኢትዮጵያ ምሁራን አላት ብሎ ማለት በአሁኑ ሰዓት ትንሽ በጣት የሚቆጠሩ ናቸው። ሁሉም በመከፋፈል ላይ ናቸው ያሉት። በሃይማኖት በዘር ተዘፍቀው ለሀጫቸውን ሲያስረከረኩ የሚውሉ ናቸዋል። እኔ አይደለሁም ቲቦር ናጅ ነው አምባሳደር ቲቦር ናጅ ነው የሚናገረው ስለ ኢትዮጵያ። ሮይተር ላይ ቀርቦ ነው። ስለዚህ ምሁራኖች ተብላችሁ ፕሮፌሰር ተብለ ስንት ዓመት አምሳ ዓመት ተምረህ አርባ ዓመት ተምረህ ስለ ኢትዮጵያ ብሔራዊ ጥቅምን አሳልፈህ ለሻቢያ ሰጥ እየሰምሰጥ ምሁራን ፕሮፌሰር ኢትዮጵያ የባህር ወደብ ታገኛል ስትባል ሆኖ አያስፈልጋት የምትል ፕሮፌሰር ፖለቲከኛ፣ ይኸው እንደዚህ ነው ዓለም የሚታዘባቸው እንደ አምባሳደር ትቦርናጅ አይነቶች። አምባሳደር ትቦርናጅ ባይዘው በጣም ቀላል ሰው አይደለም። በጣም ታዋቂ ሰው ነው። በአፍሪካ ጉዳዮች ሰርቷል። በምስራቅ አፍሪካ ጉዳይ በተለያየ ነገር የሰራ ሰው ነው። እሱና መሰሎቹ በጣም እየታዘቧችሁ ነው። ምን ያክል የዘቀጣችሁን ይሆናችሁ። ወደብ ስትባሉ ኖ አያስፈልጋትም፣ በዚህ ሰዓት አያስፈልገንም፣ አንድ በቃ ሰላም መምጣት ነው። ሰላሙን ግን የምትነሱት እናንተ ናችሁ። ሀሰብ ስትባሉ ከሻቢያ ጋር የቆማችሁ ምሁራን ፕሮፌሰር፣ በዘርና በሃይማኖት ይሄ በሁለት መቶ ዓመት በፊት በነበረ ሃይማኖት ዘር እሳቤ የተጠመዳችሁ ይኸው ቲመርናጅ ነው እንደዚህ የሚለው። እጅግ የሚያስጠሉ ናቸዋል። የዘቀጡ ናቸዋል። ፕሮፌሰር ሆኖ የዘቀጠ ነው አለ። እጋለለን ያለን ኢትዮጵያ ውስጥ ያለ ነው አደለም። ቲመርናጅ እ በዓለም የሚታወቀው ሰውዬ። ስለዚህ በጣም ተጠልታችኋል። ዲያስፖራ በጣም ተጠልታችኋል። አገራችሁን የምትበታትኑ በየቦታው የምትወጡ ሰላማዊ ሰልፍ እናንተ ነው አገራችሁን ጠንክራችሁ የያዛችሁትን አደለም ስለ ኢትዮጵያ የምታስቡትን አይደለም ሌት ተቀን የምትለፉትን አይደለም። ያለው ይሄ በየአስፓልቱ እየወጣ ዳውን ዳውን የሚለው ይሄ እሱን ነው እንደዚህ የተናገረው። ሸር ላይክ አድርጋችሁ ለዲያስፖራዎች አድርሱልኝ። ቲቦርናጅ የተናገረውን ግቡና አዳምጡት። ሮይተር አለላችሁ።